እንግዲህ ሄርሜላ ተዘጋጅታ እንደዚህ መታ አጠገቡ ስተኛ በጭራሽ የማይሰማበት ምክንያት እንግዲህ ሬሳ ከሆነ ብቻ ነው። አብርሃምን በፍጹም አላምነውም። ለትዳር የሚሆን አይነት ወንድ አይደለም። በፍጹም ሊቀየር አይችልም። ድራማም ይሁን የፈለገ ፕራንክም ይሁን ማወቅ ያለባችሁ ነገር ሄርሜላ አብርሃምን ለመፈተን ወይም ደግሞ መፈተን ብቻ ሳይሆን ሮታን ለማስቀናት አስባ ሆን ብላ ይህን ቪዲዮ እየሰራች ነው። አብርሃም እኮ አንዳንዴ በቃ ቀልዱና እውነቱ አይታወቅም። አሁን ይሄ ቪዲዮ ፕራንክም ሊሆን ይችላል። እኔ እስከ መጨረሻው ድረስ አላየውም። ማወቅ ያለባችሁ ነገር ግን የአብርሃም ትክክለኛ ማንነት ከዚህ ጋራ በጣም ይስተካከላል ማለት በቃ ኦልሞስት ነው ማለት ይቻላል። ምክንያቱም ከዚህ በፊት እኮ በጣም ብዙ ነገሮችን ሲያረግ ነበረ። አብርሃም በጣም ብዙ ሴቶች ጋራ ሲገናኝ ነበረ፣ በተደጋጋሚ ሲነገረው አይተውም። በጣም ብዙ ሪሌሽንሽፕ ያረጋል። በቃ ከሴቶች ጋራ እጅግ በጣም የሚገናኝ አይነት ነገሮችን ከማድረግ ወደ ኋላ የማይል ሰው ነው። ማወቅ ያለባችሁ ነገር የአብርሃም ሴሰኝነት ወይም ደግሞ ሱስ በጣም እጅግ የጋጥ ወጥ ነገር ነው። በቃ የሚያደርገው ነገር በጭራሽ ሚዲያ ላይ የማታስቡ ነገሮችን ሲያደርግ ነበረ። አብርሃም ሌላ ሰው አይደለም። አሁንም የሚሰሩት ነገር ድራማም ይሁን ፕራንክም ይሁን ለየት ያለ ነገርም ቢሰሩ ራሱ እኔ የአብርሃምን አቋም በደንብ አውቃለሁ። አሁን አብረና ግን ማወቅ ያለባችሁ ነገር፣ በተለይ ያልነገርኳችሁ ነገር ወደ ቡታጅራ የሄዱት እኛን ለማሳመን በአንድ ቀን ውስጥ ተነስቶ ሄዶ ሳይሆኑ ከአምስት ስድስት ቀን በፊት ወደ ቡታጅራ ገብቷል። አብርሃም ማወቅ ያለባችሁ ነገር እዛ ቦታ ላይ ሩታም ተገኝታለች፣ ሄርሜላም፣ ሁሉም ሰው ተገኝቷል። ያልተገኘ ሰው የለም። ሄርሜላም ባይዜ ከአምስት ስድስት ቀን በፊት ነው ከአብርሃም ጋራ ወደ ቡታጅራ ሄደችው ፐርፐዝሊ። እንግዲህ ማወቅ ያለባችሁ ነገር ልጁ ማድረግ የፈለገውን ነገር እያደረገ መሆኑን ለማሳየት ነው በቃ። ቡታጅራ የሄዱት በተለይ ከሄርሜላ ጋራ ተነጋግሮ ፈልጋ እሷም እንግዲህ እዛ ቦታ ላይ የሆነ ቆንጆ ጊዜ ለማሳለፍ ያንን አስቦ ነው ወደ ቡታጅራ የሄዱት። አብርሃም የሚያደርጋቸው ነገሮች በሙሉ ሩታን ለማስቀናት ነው። ሩታ ደግሞ በዚህ ጉዳይ ላይ ትቀናለች ወይ? እስከ መቼ ድረስ ነው ወይም ደግሞ እንግዲህ ሩታ ለማስቀናት በዚህ ደረጃ የምትሄደው? አብርሃም ብዙ ጊዜ ተናግረን ነበረ በዚህ ጉዳይ በጭራሽ አይሳካልም። ሩታን ለማስቀናት ሂደ ማይሆን ነገር ውስጥ ነው የምትገባ። በፍጹም በፍጹም ትክክለኛ መንገድ አልያዝክም። ብዙ ጊዜ ነግሬያለሁ። እንግዲህ አሁን ይህንን ቪዲዮ ስታይ እንደ ፕራንክ ሚሆን እንደ ትክክለኛ ሚሆን በደንብ እርግጠኛ ሁኚ፣ የምነግረው ነገር አትቀናም እሱ ለዛ ይክኒካለ ሰው ይውክ እንዴ እንደ መጣ ነው ወደዚህ ፅጌ ይዘኛው ቤት ነው ተኛስ። ምን እናንተ እዚህ ነው አሁን። ሄርሜላ ፕራንክ ስታደረገው የሱን ሐሳብ እያወቀች ነው እንደዚህ አይነት ነገር ሀፕን ቢያረግ ወይም ደግሞ ከሱ ጋር ብተኛ ምን አይነት ሪአክሽን ያሳየኛል፣ የእውነት አብርሃም ከልቡ የሚወደኝ ከሆነ ወይም ደግሞ የሚያምነኝ ከሆነ ወደ ራሱ ይወስደኛል ብላ ነው እንግዲህ አሁን እሷ እየፈተነችው ነው። ሄርሜላ በይዚህ ፈተና ነው ያዘጋጀች ለራሷም ጭምር ነው። አብርሃም እኔን ይቀበለኛል ወይ የሚለውን ነገር ማወቅ ትፈልጋለች። ከበፊቱ ጀምሮ አይታቸዋል ከሆነ ሄርሜላ እያንዳንዱ የምታረገው ነገር አብርሃም ከልቡ ይወደኛል ወይ፣ እኔን ይፈልገኛል ወይ የሚለው ነገር እንግዲህ ሁሌ ያሳስባታል። ሁሌ ስለዛ ጉዳይ ስለምታስብ እንግዲህ አብርሃም ከልቡም ይወደኝ ከሆነ ሚያፈቅረኝ ከሆነ ብዙም መደናቀጥ ወይም ደግሞ እንግዲህ ሌላ ነገር ሊፈጥር አይገባም፣ ወይም ደግሞ አይክደኝም ብላ ስለምታስብ ይህንን ፈተና አዘጋጀች ማለት ነው። በሌላ በኩል ደግሞ እንግዲህ ሩታን ለማስቀናት ነው አሁንም አስባ እያንዳንዱ የምታደርገው ነገር ሩታን ለማስቀናትና በጭራሽ ከአብርሃም ጋር ያለው ያላትን ግንኙነት እስከ ወዳኛው ድረስ እንግዲህ በፍቺ እንደጀመረችው እንድጨርስ ነው የምትፈልገው ሄርሜላ ማለት ነው። አልተኛ ምን አልፈልግም። እህማ እንዴ ማታ አብርሃም እንዴ ያደርገው እቅደይዶ ከአንቺ ጋር ነው ያለ አልተኛው እና አብርሃም ባይዚ የአብርሃም ማንነት ልንገራችሁ፣ ይሄ ኖርማል ነው። በቃ ለእሱ ኖርማል ነው ቢሆን ራሱ ሀፐን ቢያረግ ራሱ ኖርማል ሆኖ በቃ ምንም የሚገርምበትም ነገር አይደለም። ለምን ከዚህ በፊት እኮ አብርሃም ብዙ ነገሮችን አሳልፏል፣ ቃል በቃል ተናግሯል። እሱ ለምሳሌ ብዙ ሴቶች ሊመጡ ይችላሉ ሩታ ካሁን በኋላ ለምንድን ነው እኔን ማመን ብቻ ነው ማመን ያለብሽ ሌሎች ሴቶች ቢመጡ ራሱ መስማት የለብሽም ብሎ የሆነ ቀን ከዚህ በፊት በደንብ ተናግሮ ነበረ። እንግዲህ እንደምታስታውሰው ከሆነ ሌሎች ሴቶችም በብዛት ሊመጡ ይችላሉ። እኔ ከብዙ ሴቶች ጋር ግንኙነት ነበረኝ፣ በዛን ሰዓት ከነሱ ጋር ስላልሆንኩኝ በስተመጨረሻ እንግዲህ አንቺን መርጬ አንቺን አግብቻ ያለው ከብዙ ሴቶች መሀል እሷን ነው የመረጠ ማለት ነው። ስለዚህ በጣም ብዙ ግንኙነት ስለነበረው ይሄ ነገር አዲስ አይሆንበትም ማለት ነው። እሱ ብቻ አይደለም ሩታ ምን ብላለች ከዚህ በፊት አብርሃምን በፍጹም አላምነውም ለትዳር የሚሆን አይነት ወንድ አይደለም በፍጹም ሊቀየር አይችልም የሱን ጸባይ በደንብ አውቃለሁ ከአንድ ጊዜ በላይ ከአንድ ጊዜ ብቻ አይደለም አለች አንድ ጊዜ ብቻ ሳይሆን በጣም ብዙ ጊዜ በተደጋጋሚ ማለት ይቻላል የአብርሃምን ማንነት ለመቀየር ሞክሬያለሁ በፍጹም የሚቀየር አይነት ማንነት የለውም ብላ እንግዲህ እርግጠኛ ሆና ተናግራለች ማለት ነው። ስለዚህ ሮታ እርግጠኛ የሆነችውን ነገር እኛ በፍጹም አብርሃም ይቀየራል፣ አብርሃም ጥሩ ሰው ነው፣ አብርሃም እንደዚህ ነው ምናምን ብለን ልናወራ አንችልም። ነው እንግዲህ፣ አብዛኞቻችሁ አብርሃምን አምናችሁ አብርሃም እንደዚህ አይነት ሰው አይደለም፣ አብርሃም ጥሩ ሰው ነው፣ አብርሃም መልካም ሰው ነው፣ አብርሃም ቺታ አያረገም፣ አብርሃም በጭራሽ ትዳሩ ላይ አይሄድም ብላችሁ የምታወሩ ሰዎች አላችሁ። ከሚስቱ በላይ ግን እርግጠኛ ሆናችሁ ማውራት አችሉም እሷ ያወቀችው ነገር አለ። በቃ ማወቅ ያለባችሁ ነገር ሩታ ያወቀችው ወይም ደግሞ የተረዳችው ያገኘችበት ነገር አለ። አብርሃም ላይ የሆነ ነገር አግኝታለች። ይህንን ነው መናገር የምፈልገው። እዚሁ የሚሰሩት ነገር ድራማም ይሁን የፈለገ ፕራንክም ይሁን ማወቅ ያለባችሁ ነገር ሄርሜላ አብርሃምን ለመፈተን ወይም ደግሞ መፈተን ብቻ ሳይሆን ሩታን ለማስቀናት አስባ ሆን ብላ ይህንን ቪዲዮ እየሰራች ነው። ማወቅ ያለባችሁ ይሄንን ነው። እሱ ብቻ አይደለም። አብርሃም ደግሞ ከሄርሜላ ጋራ ትክክለኛ ግንኙነት አለው። ምንም አክት ያደርግ እዚህ ጋር ማወቅ ያለባችሁ ነገር በፍጹም እንዳልተኛ አይነት ነገር ያስመስላል። ለቪዲዮ ፐርፐዝ ይሄ ፕራንክ በደንብ ታስቦበት፣ አብርሃምም አይቶ ሄርሜላም ፈቅዳ እንደ ድራማ ነው የሰሩት። በእርግጠኝነት ነው የምነግራችሁ። በመስኮት በኩል እንደዚህ እየተቀረጸ ምናምን ፕራንክ ነው ምናምን ልትሉን አችሉም። አንድም ጊዜ እንግዲህ ወደ መስኮትም አያይም፣ ወደ በርም አያይም። እሷን ብቻ ነው አፍጥተው የሚያየው ማለት ነው። በጭራሽ ሊሆን አይችልም። አንድ እሱ ነው። ሁለተኛ ደግሞ ቦታው ላይ ፕራንክ ለመስራት ምን አይነት መነሳሳት ነው ይሄ? በጭራሽ ፕራንክም ብዬ ልወስደው አልችልም። ሁለተኛ ደግሞ እንግዲህ ሄርሜላ ተዘጋጅታ እንደዚህ መታ አጠገቡ ስተኛ በጭራሽ የማይሰማበት ምክንያት እንግዲህ ሬሳ ከሆነ ብቻ ነው እንጂ በጭራሽ አብርሃም እያወቀ ነው ይሄ ቪዲዮ የተቀረጸው። ስለዚህ እንግዲህ አብርሃም የምታሳየው ነገር በሙሉ ለሩታ ከሆነ መልእክቱ ሩታ መቅናት አችልም። ይህ ቅናት የሚባለው ነገር አልፋለች። ልጅቷ ሄዳለች፣ በጣም ርቃ ሄዳለች። አሁን ወደ ፍቺ ጥያቄ ውስጥ ገብታለች እሷ። ስለዚህ እባክን እባክን፣ ህይወትን አታመሰቃቀል፣ የመጨረሻ ህይወትን አታበላሽ። ከሷ ጋር መፋታት ከፈልግ በስነ ስርዓት ተፋታ። መታረቅ የምትፈልግ ከሆነ ደግሞ ከእንደዚህ አይነት ነገር ርቀ ትልቅ ሽማግሌ ይዘ በስነ ስርዓት ከዚህ በፊትም ሽምግልና ተይዞ እንደቀረክ ሰምቻለሁ። እሱን ትተህ ወደ ሽምግልናው ተመልሰ ነገሮችን ለመፍታት ሞክር። ይህ ለማስቀናት የምትሄደው ጥረት የልጅነት ስሜት ይዘ የምትሄደው ትዳር ውስጥ በተለይ እጅግ በጣም በጣም የሚያሳፍር ነገር ስለሆነ ይቅርብ ነው የምልህ። በተለይ ሄርሜላ ጋር የምታረገው ነገር ምንም ደስ አይልም። እኛንም እያዝናና አይደለም በጭራሽ፣ እንዳውም ድብርት ውስጥ እየከተትከን ስለሆነ ከዚህ ነገር ብትወጣ የተሻለ ነው። የተሻለ ነገር ለመስራት ሞክር። በጭራሽ በዚህ ሁኔታ ላገኝም አልፈልግም። እንደ ወንድም ወይም ደግሞ እንደ ጓደኛ እምነግራለሁ፣ በጭራሽ ከዚህ ህይወት ውስጥ ብትወጣ የተሻለ ነው። እንግዲህ ውድ የቻናሌ ቤተሰቦች በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዳዲስ ቪዲዮዎች ሲኖሩ እንግዲህ ስለ አብርሃም ስለሌሎች ስለ ጉዳይም ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ሰብስክራይብ አድርጉ፣ አዲስ ቪዲዮ ሲለቀቅ አደርሳለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።